የዚህ ልጅ ጉድ ላሳያችሁ የሚያቀርበው መረጃ ላይ ምን አይነት ነገር እንዳለ ላሳያችሁ እንዳታሳለፉት ቪዲዮውን በደንብ ኮፒ ሊካሉ አሁን ልብ ብላቸው እንዲሰሙ ይፈልጋሉ ኳንተም ሊፒንግ ማለት ትናንትናና ነገ የሚባል ነገር የለም ሁሌም አሁን ነው የመረጥ ነው እንሆናለን አሁን ራይ ነው አሁን ለምሳሌ ገንዘብ ከፈለግ ሰውነት እንዲያምርበት ከፈለግ ስኬት ከፈለግ ስኬቱን ማሯሯጥ ገንዘቡን ማሯሯጥ ነው ምርጫ ነው ስትመርጥ ምንድነው የሚያጋጥም መሰለክ ወደ ሌላ ዓለም ነው የምትሄደው ኦኬ፣ ብዙ አለሞች አለ ይላል። ኳንቲም ሊፕ ማለት አሁን አንተ አብርሃም አለ፣ ከዚህ አንድ ረዳት አብርሃም አለ፣ ጽዳት አብርሃም አለ፣ ሪል ስቴት ካምፓኒ ያለው አብርሃም አለ፣ ፖድካስተር። የተለያዩ አብርሃሞች አለው። ወደዛ አብርሃም ለመሻገር መልፋት መጣረብ ሳይሆን የሚገባ አንዴ መምረጥ ከዛ ወደፊት መሄድ ነው። ገባህ አይደለ? ሶ አዶናይን መረጥኩት። አዶናይ ስታይሉ ምን ይመስላል? አነጋገሩ ምን ይመስላል? ኮንፊደንሱ ምን ይመስላል? ከካሜራ ሲቀርብ ስንት ሰዎች ይመለከቱታል? ዲዛይን አደረግኩት። ሙሉ ጻፉት። መጽሐፌ ላይ ነው ት ሲሪየስ ሆኜ ከዛ በኋላ መርጫ አለሁ። ላይክ የህይወትህን ታሪክ ነው የምትፈልገውን ስክሪፕት ነው የጻፍከው ማለት ነው፣ እንደ ሙቪ ዳይሬክተር ሁላችንም የህይወታችን ዳይሬክተር ነው። ያ ያ ሶ መጀመሪያ የወሰድከው አክሽን ሳን ነበር። መጀመሪያ የወሰድኩት አክሽን እንደዚህኛው አዶና አክት ማድረግ ላይክ አክት አዚፍ ማለት አዶናይ ኦኬ፣ አንድ ሚሊዮን ሰዎች ይከተሉታል። አሁን በስነ ስርዓት በቃ፣ ማት ቢዝነስ ክላይንቶች አሉት። ማት ብር የሚከፍሉት በዶላሮች ሀርዋይ አክላይታ እንዴት ነው የምናገረው? በኩራት እንደዛ፣ ገብሃ። ለካስ ያስተዋልኩት ነገር ምንድነው? ያ የምምኘው አዶናይ፣ ያ ያወጣሁት ስክሪፕት መከተል ያስፈራኝ ምክንያት እዝ ቢካዝ ህዝብ ለማስደሰት ሞክር ነበር ሰዎች ለማስደሰት የድሮ ጓደኞቼ ለማስደሰት። ኦኬ ብቀየር እንደዚህ ቢሉኝስ እንደዛ ቢሉኝስ? ዩ ኖ አንቺ ተቀየርሽ እኮ አንተ እንደዚህ ሆንክ እኮ ይሄ ምንድነው? እንደዚህ ያረቀ አረ በስማም ነው። እነዚህ ቃላቶች የሚያስፈሩን ቃላቶች ነበሩ። ገባህ? አይ ሰድ ዩ ኖ ዋት ከደሊክ ገደሌ እኔ በማንነቴ በመሆን መኖር በሚገባኝ ህይወት የማይቀበሉኝ ሰዎች ካሉ ገደሌ። በሙሉ ብሬቨሪ፣ በድፍረት ማለት ነው፣ ስቴፕ አደረግኩኝ ወደ አዲሱ ማንነቴ። እንደ አዲሱ ማንነቴ መናገር ጀመርኩኝ፣ መስበክ ጀመርኩኝ፣ ስለ ኮንፊደንስ ማስተማር፣ ስለ ራሴ ማስተማር፣ ራሴን ከፍ ከፍ ማድረግ፣ ራሴን ማድነቅ። ከዛ በጣም ብዙ ጠላቶች መምጣት ጀመሩ፣ በጣም ብዙ ሄተሮች። አንተ ኮ ለማኝ ኮነክ፣ አንተ ኮ በረንዳ የወጣ ሰው ኮነክ፣ አንተ ኮ መቼ ኮ፣ እነዚህ ቃላቶች ማለት ነው እኔ በቃ ዲቴሪዮሬት ለማድረግ which is ለማውደቅ የሚጠቀሙት ቃላቶች ሆኑ። ከዛ ምላ ልብ ብዬ ያስተዋልኩት ነገር ምን እንደሆነ ታውቃለህ? ሁላችንም የየራሳችን ሰዎች አሉ የሚቆጣጠሩ ምን መሆን እንዳለብን፣ ማን መሆን እንዳለብን which is ካዲሱ የህይወት የምንፈልገው ስክሪፕት የሚያስወጡን ማለት ነው። ገባ? እነዚህ ሰዎች ፈርተን ነው ህይወታችን የማይቀየረው። የኔ ደግሞ እነዚህ ሰዎች ኦልሬዲ ከወጥቻለሁ ከነዚህ ጓደኞች ማክሮኒን ሊያቆሙኝ የሚሞክሩ የኔ ሰዎች ማን ሆኑ? ሀገር ሙሉ ሆነ አሁን ገባ? ኮመንት ላይ ገብቶ ማን መሆን እንዳለብኝ ምን እንደሚገባ፣ አንተ እንደዚህ ከሆነ እንደዛ ከሆነ፣ ገባ? አና አይ ዋዝ ላይክ ኦኬ አይ አንደርስታንድ ነው። ለካስ ወደ ሙሉ ማንነትህ ስቴፕ ስታደርግ የድሮ ማንነትህ ይፈራል። በጣም ገባ? አሁን አንተ የነገው የትናንትናው አብርሃም መሞት ያስፈራዋል። ቢካዝ ወደ ሌላ አብርሃም ከተሻገርክ እሱ ይሞታል። አሁን ያለው አብርሃም ከትናንትና አብርሃም አንድ አይደለም። ከትናንትናው አብርሃም አንድ እንደሆንክ የሚያሳምን የትናንትናው አብርሃም ነው። መሞት አይፈልግም፣ የራሱ ሕይወት አለው። ከዛ አንተ አብርሃም የነገ አብርሃምን ለመስራት ሞከረ ወደሱ ስትሻገር የትናንትናው አብርሃም ምንድን ነው የሚያደርገው መሰለኝ? ዓለምህ ላይ አንተን የሚያወዳድቁ ሰዎች ያመጣባል

እየተሰቃየሁም እያለ እየሰደቡኝም እያለ በድፍረት አሁን እዚህ ላይ ይገኛል። የሆነ ጊዜ ላይ ትዝ ይለኛል ወደ ሶሻል ሚዲያ ስመጣ መጀመሪያ ላይ በጣም ይከብደኝ የነበረው የሰዎች አስተያየት ነበር። ያ እና መጀመሪያ አካባቢ እንደውም በጥሩ መልኩ ነበር ሰዎች ተቀብለውኝ የነበሩት እና የሆነ ሞመንት ላይ ባላሰብኩትኝ ሁኔታ በጣም ብዙ ስድቦችን ማስተናገድ ጀመርኩኝ። በጣም ብዙ እና የዛ ሰዓት ማቆሙን ላፈለግኩኝ በቃ ቢቀርብኝስ ማለት ለምንድን ነው ሰዎች እንዲሰድቡኝ የማደርገው? ራሴ እኔ ነኝ እዛ ላይ የወጣሁት እንጂ እነሱ አይደሉም የመጡት። እኔ ነኝ ስልካቸው ላይ የሄድኩትኝ። እኔ ነኝ እንተና ያደረኩትኝና ብቶስ ምናምን ብዬ የወሰንኩበትኝ መውሰን ሳይሆን ወደ ውሳኔ የቀረብኩበትኝ ታይም ነበር። እና እንድመለስ ያደረገኝ ያስኩትኝ አላማ ነበር። አሁን እንደዚህ አይነት ነገሮች ሲያጋጥሙ በምን አይነት ስሜት ነው የምትመለሰው? ሰው ምን ያጋጥመኛል መሰልክ? እኔ የሆነ ጊዜ ላይ የድሮ ማነት ሹክሹክ ይለኝ ነበረ። በቃ ለምን ቲክቶክ አትሸጠውም? እንደውም አንድ ቀን አስታውሳለሁ፣ ቲክቶክ ለመሸጥ ቪዲዮ ፖስት ብዬ ነበር። ቲክቶክ የምትፈልጉ እኮ እኔ መግዛት የምትፈልጉ እኔ። በቃ ደበረኝ። መጀመሪያ እኮ በቃ አሪፍ እየሄደ ነበር፣ ዘጠኝሽ ምናምን ሂዶ ከዛ በኋላ ለምንድነው እስታክ ያደረገው ብዬ ትቻዋኔ ስትጀምር በቃ ተውኩት። እንደተዘጋ ሳቅ ታውኩት፣ ማውራትም አስጠላኝ። እንዴት ነው አሁን ደግሞ ሌላ እንትን አላለ? ይሸ አላደለም? ከዛ በቃ የኔም ማንሳት አስጠላኝ። ደራር ቤት ማለት አስጠላኝ። ና ዝም ይደብራል። ግን ወደፊት ማስተካከል አለባቸው አደለም? ኖ ኖ ኖ ኖ አንቺ ዝም ብለሽ ማለት እኮ ይለብሽ ምን መጣይቅ መጣለሽ? ጂ ፓወር ነው ያዘጋጀው ጂ ፓወር ካምፓኒ ነው። መጣይቅ መጣለሽ? ቪዲዮ ሰርተሽ ምን መጣይቅ መጣለሽ? ለምንድነው የኔ የተዘጋው? አይ ዋንት ቱ ኖ። መጀመሪያ እናንተ ራሳችሁ መርጣችሁ እስካረጋችሁ ድረስ ዋይ ዊዛውት ኤኒ ሪዝን

ለምን ይቅርታ ትልኝ ማለት፣ ለምን ለምን እንዳጠፋሽ ታውቂያለሽ። የአንቺ ያልሆነ እኔ የለፋሁበት አንድ ሳምንት ሙሉ የለፋሁበት ሥራ የኔ ነው ብለሽ ስትወስጂ እውነት ነው የምልሽ ሊያስደብርሽ ይገባል። አንደኛ ነገር፣ ሁለተኛ ነገር ይቅርታ መጠየቅ ያለብሽ ደግሞ ስትያዢ ማለት ነው። ገባሽ? አይደብረኝም። ከደበረ እግር መብላት ትችላለህ። እንደዚህ ታዋራኝ፣ ዲስሬስፔክት እዛው በለመድክበት። ምን ይመስላል? በጣም ትገርሚያለሽ። እንደዚህ እንደዚህ አስቤያሽ አላውቅም አላውቅም። አስበኝ ብሎ ነገር አያገባኝም። ተሰጠኝ ወሰድኩት። ዳሴ ግን እኔ እንዳደረግኩት ማድረግ